ማለት ምንም ቢሆን ነገር ማድረግ ይችላል። ምን ማለት ነው? በዚህ ሰዓት ካንተ ጋር እጭ የሚያስደስተኝ ነገር በቃኔ አምላክ ያደራህን ደስተኝ ዳግም አይቼ እንዳላጣሁ እኔ ያለ ጽናት ምንም ነገር ማድረግ አልችልም። እሱን ታውቃለህ። እባክህ የጽናቴን አባት ልቦና አራራለን። በትዳራችን ደስተኛና ፈቃደኛ አድርግልን አባቴ። ለምን እንደዚህ በቶሎ እንዳገባ እንደፈለገ እንቆቅልሽ ቢሆንብኝም ግን በቃ ማንም ሰው በትዳራችን እንዲያዝን አልፈልግም። በተለይ ደግሞ የጽናት አባት ምክንያቱም ለጽናት አንዳችን፣ የልጅ ጽናት ምንም ነገር ቢልሽ እንዳትናደጅ ለአንቺ በማሰብ ነው እሺ። እሱማ ግን ለምንድን ነው እያወቀ ዝም ያለኝ ማለት አልገባኝ። አባኔ ተማሪ እንዳልነበርኩኝ ያቅ ነበረ። እንዴት ያን የደረጃው ላይ ስንጨቃጨቅ ሰምቶናል። እንዲ አንዳንዴት እያወቁ ዝማሉ ያው እኔ እንዳልጨናነቅበት ብሎ ነዋ። የአባትሽ አስተሳሰብ ግን በጣም ነው የሚገርመው። እኔ ግን ለጋሽ እስከምንነግራቸው እንዴት እንደጓጓ ከኔ በላይ የሆነ ሻምበል። እንተስኖት አንተ ሙሽራ ምንም ነገር አትሰራ። ደግሞ ይህንን ማን ያለ? ይታረባል ያስ ቆያት በጣም እንዴ! ነገ ትመጣላለች። ግን ጋሺ ብቻሁትን ምንድነው ማገዝ ያለብን ወይ? እናሀን የሉ ጎረቤትም የለ። የእኔን ድካም አታስብ። የእናንተን ወግና ማድረግ ማየት ነው የእኔ ደሞዝ። የእውነት አባ ለደስታዬ እንደዚህ እየለፋ ስላለ በጣም አመሰግናለሁ። አንተን የመሰለ አባት እማየን የመሰለ እናት፣ ሴኔ የመሰለ አፍቃሪ ስለሰጠኝ ፈጣሪን በብዙ ነገር አመሰግነዋለሁ። ጋሺ በመጀመሪያ በኑሮ ደረጃ ያትቀበሉኝን ብዬ በማሰቤ ነው የአንዱን ላስተት የሰራሁት። አሁን ግን አባቴን አናግረው ስላሳመኑልኝ በጣም አመሰግናለሁ። አባት አይመሰገነው ይልቅ አሁን ተነሱና ሂዱ። የት ለብሳችሁ ሂዱ። አንቺን ቤሎሽን፣ አንተም ሱፍን ተለኩ ሂዱን። አባኔ አላምንም። ይህንን አንተ አድርገሃል። የአንድ ልጄ ሰርግ እኮ ነው። ብዙ ዕቃ ገና ያስመጣወታል። ቤቱን ቅይር ይርቡነ ማለት። ጋሼ ግን ምንም ውጭ ሳላግዙት እንዴት እንደዛት ትያለሽ? አባትሽ ቢሰጠሽ እንደዛ ትይ ነበር? እኔን እንደ አባትሽ እኮ ነው ማየት ያለብሽ። እሺ፣ አመሰግናለሁ ጋሼ። አሁን ሂዱ። ተነሱ ቀናለው። ከሺ አሁን ሂዱ። ተነሱ እናሄዳችሁ እዩ እንዲ አባ እሺ፣ ቢያንስ የክብሮ ምን ቁርስ እንብላ እዩ እና ስትመለሱ በዛ ውጭ መልታችሁ ትመጣላችሁ። እሺ አባ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ውድ ያሱ ቤተሰቦች፣ እንኳን ደህና መጣችሁ። ያላችሁበት ሰላማችሁ ብዙ ይበልልኝ። እንግዲህ ፅናት ክፍል ስልሳ ሰባት ይዤላችሁ መጥቼ ያለውኝ ጽናትና ኪራይ እንግዲህ እየታጋቡ ነው ማለት ነው። በጣም ደስ ይላል ማለት ነው። ጽናትና ኪራይ በጣም ፈርተዋል። ያው የጽናት አባት ስላልተፈቀደላቸው በዛ ላይ እንግዲህ በጣም አዝኖ ነበረ። በስተ መጨረሻ የጽናትም አባትም ፈቅዶላቸው በደስታ እንግዲህ እየቀወጡት ነው ማለት ነው። ደስታቸው በጣም ደስ ይላል ማለት ነው። እኛም እንደዚህ አይነት ነገር አላ ያድርገን ማለት ነው። ጽናት ወደ አባቷ ስልክ ለመደወል ታመራለች ማለት ነው። አባቷ ጋር ስልክ ጨነቀኝ ያለች ነበረ። ከዛ በኋላ ጽናትና ኪራይ አርጋ ላይ ቁጭ ብሎ ያሰባሉ ማለት ነው። አባትሽ እንዴት አርጌ ነው የምነግረው እሷም ደግሞ እንዴት አርጌ እንደምነግረው ብላ ያስባሉ። ጽናትዬ፣ እኔ ምንም ይሆን ከልብሽ እኔ ከጎንሽ ነው ያለሁት እያለ እንግዲህ በዚህ ሰዓት ከአንተ ጋር ከመሆን ውጭ ምንም ያስደስታኝ ነገር የለም ትለዋለች ማለት ነው። ጽናትን ማለት ነው። ያው አባቷን ባያቆም በአፏ ባትናገራቸውም አባቷን ያቆ ነበረ። ከዚህ በፊት ደረጃ ላይ ሲያወሩ ስለ ፍቅረኛቸው ሲያወሩ ሰምቶ ነበረ። ከዛም በኋላ ጽናትን ስልክ ስታወራ እንግዲህ እኔ እኮ አውቃለሁኝ ሁሉም ነገር ትምህርትሽንም እንዳቋረሽ አውቃለሁ እያለ እንግዲህ ሁለቱም ከጽናት አባት አውርቶ የጽናት አባትም ፈቅዶላታል ማለት ነው። እንግዲህ ኪራይ ደግሞ ሳሎን መጥቶ ቁጭ ብሎ አምላኬ አረራህን ደስታዬ ደግሜ እንዳላጣ የጽናት ምንም ያለ ጽናት ምንም ማድረግ አልችልም። እሱ ታውቃለህ። እባክህን የጽናት አባትን ልቦናው እንዲሰጠው እንዲስ በትዳራችን መሃል ደስተኛ እና ፈቃደኛ እንድንሆን አንተ ረዳኝ እያለ እንግዲህ አባቴ በጊዜ እንዴት በቶሎ እንዳገባ እንደፈለገ ባላቅም በቃ ግን በቃ ማንም ሰው ቢሆን በትዳራችን ሊያዝን አልፈልግም። በተለይ የጽናት አባትን እያለ ኪራይ ሽርጉድ እያለ ነው እንግዲህ የጽናት ከዛ ጽናት ስትመጣ ኪራይ ደንግጠዋል። ከዛ አቅፍ አደረገችው። ምን ሆነሽ ጽናት፣ ንገርኝ በእናትሽ እያለ ሁሉም ነገር ከጎንሽ ነኝ እያለ እሱማ እያወቀ ነው ዝም ያለኝ እንዴ? አልገባኝም፣ ምን ማለት ነው እያለች። እንዴት አልገባኝም እያለ አባቴ ተማሪ እንዳልሆንኩኝ ያቅ ነበረ። እንዴት ያኔ ደረጃው ላይ ስንጨቃጨቅ ሰምቶን ነበረ። እና እንዴት እያወቁ ዝም አሉ? ያው እኔ እንዳልጨናነቅ ብሎ ነው ትላለች። ማለት ነው የአባትሽን አስተሳሰብ ግን በጣም ገርሞኛል። እኔ ለጋሼ እስከምነግራችሁ እንዴት እንደጓጓሁ እኔ በጣም ጓጉቼ ያለው እያለ ሁለቱም ይጠቀፋሉ ማለት ነው። ጽናትና ኪራይ ደስታቸው በጣም በጣም በጣም የበዛ ነው። የመጣው እንኳን ደስ አላችሁ እያልን እንግዲህ እኛም ሽርጉድ ያልነው ማለት ነው። የጽናት የኪራይ አባት እንግዲህ ሰውን ጥሪ የመዘገቡ ነው ማለት ነው። የሰርጉን ሸርጉድ እንግዲህ የሁላቸውም ስም ዝርዝር ጽፎ ይይዛሉ ማለት ነው። በጣም ደስ የሚል ጊዜ እያሳለፈ ነው። ጽናት ደግሞ ሁፍ እያለች እንግዲህ ምንም ነገር ስራ እንዳሰሪ ተብላ ምንም ነገር እንዳልሰራ ልሰራ እንግዲህ ተከላከለች እና ሳሎን መታ ቁጭ አለች። ምጥፍርሽን ይበላሻል እንዳትያዢ፣ ሁሉም ነገር እንዳትሰሪ፣ አንቺ ቁም ሽራነሽ አርፈሽ ቆጭቤ ተብላ እንግዲህ ያለ ስራ እንዴት ነው ሰው የሚኖረው እያለች እንግዲህ ወደ ሰናይት ጋር ስልክ ትደውላለች። ሄሎ ሰኒ እንዴት ነሽ? ደህና ነሽ ወይ? ደና ነኝ። ያረ ደህና ነኝ። ድምጼ ምን ሆነብሽ? እኔ ያለ ሁልሽ ትላታለች። አ ምን ባክሽ ቤት የምንሰራው ስራ አጥቼ ድብር ብያለሁ። ጥላት አለች ወደ ጓደኛዋ ሰኔ ጋር ስደውልና ምንም ስራ አትሰሪም፣ ይህም ስራ አትሰሪም ለምን ስላቸው የኢትዬ ትእዛዝ ነው። ኢትዬ ምንም ነገር ስራ እንዳትሰሪ ብላኛለች ትላለች። አንቺ ጥጥ ልጅ ያለሽ በቃ ብላ ሁለቱም ይቀላለዳሉ። ሰናይትና ንጽህ ማለት ነው። ነይ ስትላት እኔ አልመጣም በከሸንፊ እዚህ ቤት ላይ እያለች እንግዲህ ሁለቱም ይመጣሉ። እዚህ ጋር ደግሞ እንደም በምስሉ ላይ እንደምትመለከቱት እየቀወጡት ነው ሙዚዎቹም ሙሽራዎቹም የቤሎ ምጋጋታ የሙዚዎቹን ልብስ ለብሶ እንግዲህ ጭፈራቸውን እየቀወጡት ነው ማለት ነው። ሰርጉን ሽርጉድ እያሉ ነው። በቀጣይ እንግዲህ ሰርጋቸው ነው የምናየው። አሁን ደግሞ ልብስ እየለኩ ይገኛሉ ማለት ነው ማለት ነው። በጣም ደስ ይላል። እንግዲህ ጽናትና ኪራይ አንድ ላይ ቁጭ ብሎ እያወሩና እየተመካከሩ ነው ማለት ነው። ከዛ በኋላ የኪራይ አባት መቶ አጠገባቸው ቁጭ ብሎ ምን ያወራችሁ ነበረ? አይ ችግር የለውም እያለ እንግዲህ እንኳን ደስ አላችሁ ልጆቼ አራባ ቢያንስ እንኳን ይሄ ስራ በለኝ፣ እኔ አታሰቃይኝ፣ እባክህ አንተ። ቆም ሙሽራ፣ ምንም ስራ አትስራ። ይሄ ደግሞ ማን ያለው? እኔ ብያለሁ። በቃ ከዛ በኋላ አሁን ያስቱ ትዕዛዝ ነው። አትመጣ ብቆይ? እንዴ ነገ ትመጣለች። እሺ በቃ፣ አሁን ተነሱና ልብስ ቀይሩ። ጋሼ በቃ፣ ፅናትን ደግሞ ግን፣ ጋሼ ብቻችሁ እኮ እንዴት ነው? ማንም ሰው አላገዛችሁም። የኔ ድካም አታስቢ፣ የእናንተ ወግና ማድረግ ነው ማየት የምፈልገው ብሎ የኪራይ አባትን እንደዚህ ሲል የኪራይ ተነስቶ ያባቱ የይስሙዋል ማለት ነው። የእውነት አባ የደስታዬ እንደዚህ ስለለፋህ በጣም አመሰግናለሁ። አንተ የመሰለ አባት እማዬ የመሰለ እናት ስለሰጠኝ ጤኔ የሰጠር አፍቃሪ ስለሰጠኝ ፈጣሪ በብዙ ነገር አመሰግነዋለሁ። ጋሼ በመጀመሪያ አትቀበለኝ ነው ያንዱ ያ ያ ስሰቴን የሰራሁት አትቀበሉኝ ብዬ ነው። አሁንም ደሞ አባቴን ላናገሩ ስላሳምራችሁልኝ በጣም አመሰግናለሁ። አባትን አይመሰገንም። አሁን ይልቁ ተነሱና ኪርኪራ የት ይላል ልብሳችሁ፣ ልብሳችሁን ሞክሩ ይላሉ ማለት ነው ሂዱና ልብሳቸውን። እንግዲህ አባ እኔ አላምንም፣ አይደንም፣ አንተም አድርገሃል። የአንድ ልጅ ሰርግ እኮ ነው። ምን ሆነሃል ልጄ? ብዙ ቀን እኮ ያልኩት ነገር ነው ያስኩት ነገር ነው። ከዛ በኋላ ጽናትን ጋሼ ግን ምንም ውጪ ሳላገዞ ስትል ጊዜ እንዴት እንደዚት ያለ ፅናት አባትሽ ቢሰጥሽ እንደዚት ነበረ። ከዛ እኔ እንደ አባትሽ ቆ እንደ አባትሽ ቆጣረኝ ስትል እሺ አመሰግናለሁ ጋሼ። አሁን ተነሱና ሂዱና ልብሳችሁን አይታችሁ ሞክራችሁ ኑ። እንደ አባ እሺ፣ ቢያንስ የክብሩን ቆርስ ነብላ እዩና በዛም ውጪ በልታችሁ ትመጣላችሁ። ተነሱና ሂዱ ብሎ ከቤት ጎትቶ ሄዶና ልብሳቸው ለብሳቸው ተብሎ ሙሽራ ዋና ሙሽሪት እንግዲህ ጽናትና ኪራይ ልብሳቸው ሊለኩ ወደ ቤሎ ቤት ያመራሉ ማለት ነው። አስቱዬ ህልምሽ ሊሳካ እንግዲህ ስትመጭልኝ እንዴት ደስ እንደሚልልሽ ብሎ የኪራይ አባትን አቶ ተሸሟን የሚስታቸውን ያሞግሳሉ ማለት ነው። ጽናትና ኪራይ ወደ ቤሎ ቤት ሄዶ እንግዲህ ቤሎዋቸውን እንግዲህ እያዩ እያሞከሩም እያወጡም ይሄ አይሆንም፣ ይሄ ያምራል እያሉ ሽር ጉድ ይላሉ ማለት ነው። ይህ ዛሬ እንግዲህ በጣም ደስ የሚል አቶ ተሾመ ደግሞ ቤቱን እያሳመሩ የቤቱን ሶፋን አውጥቶ ሶፋውን እየቀየሩ ሽር ጉድ ያሉ ቤቱን እያሳመሩ ይገኛሉ ማለት ነው። እዚህ በምስሉ ላይ እንደምትገኙ ጽናት መጀመሪያ ላይ ፈርታ ነበረ። ከዛ በኋላ የሰናይ ሰናይት፣ እኔ በጣም ጭንቆኛል። እንዴት ብዬ ነው ለአባቴ የምነግረው? ይህ ሁሉ አባቴ እንግዲህ ምን እንደሚለኝ አላቅም አባክሽ፣ አትሳቂብኝ፣ አግዥኝ ትላታለች። ሁለቱም ይነጋገራሉ ማለት ነው። ከዛ በኋላ ጽናትዬ፣ አባክሽ፣ አትርፊ ምናምን እያለቻት እሷም ትቀልድባታለች ማለት ነው። አሁን መቀለጃ ጊዜ አይደለም። እሽ፣ በቃ እናያገዝሻለሁ፣ ችግር የለም። እንደሚሆን ነይ፣ ሳሎን ሂደና ምሮ ደው ይላትና ከምሮ ጋር አንድ ላይ ሳሎን ቁጭ ብለን እንመካከራለን እንወያያለን የሚሆነ ሁሉ እናያለን እያሉ እንግዲህ ሁላቸውም መጡ ሳሎን ላይ ቁጭ ብሎ ተሰባስቡ ምን እንደሚሆን እና ቁጭ ብሎ እያወሩ ይገኛሉ ማለት ነው ከዛ በኋላ አንቺ ሙሽራነሽ ጋሼ እንደዚህ ብደውለን እነግራቸዋለን እናስረዳቸዋለን ይላሉ ማለት ነው ኪራይ ደግሞ የኔ ፍቅር ስወድሽ ለብሰሽ ነይ ይላታል ለብሰሽ አንዴ ልይሽ ስወድሽ ይላታል እዚህ ጋ ደግሞ ለፅናትን የኪራይ አባትን እንግዲህ ሁሉ ምክር ይሰጧታል አይዞሽ ልጅ፣ ምንም አትፍሪ። አባትሽንም እኔ ያለሁ እኔ እነግራቸዋለሁ። አንቺ ብቻ እሺ በይኝ እንጂ ፅናት። እዚህ ጋር አዝና ነበረ። አባቴ እሺ ይለኛል፣ ሊሁን ይለኝም ሁን በማለት በጣም አዝና ነበረ። በመጨረሻም አባቴውም እሺ ብሏቸው ሰርጋቸውንም እንዲያከብሩ ተደርጓል ማለት ነው። በጣም ደስ የሚልና በጣም የሚያስቀና ሰርግ ነው። እንግዲህ ቀጣይስ የልጅናት ብለን እናስባለን ማለት ነው። በጣም ደስ ይላል። የመልሳቸውም እናያለን ማለት ነው። እንግዲህ እዚህ ጋር ደግሞ ሁሉም እየቀወጡ ነው። ጽናትን ኪራይም እንግዲህ እያመሰገኑ ቢሆኑም እየቀወጡት ይገኛሉ፣ ይጨፍራሉ ማለት ነው። እዚህ ጋር ኪራይና አባቱ አንድ ላይ ቁጭ ብሎ ልጅና አባት ለሆድ ሆዳቸውን ያወራሉ። ከዛ በኋላ ታገባለ ሲሉት መጀመሪያ ጊዜ ፈርቶ ነበረ። ኪራይም ምን ያልከኝ ነው አባቴ አሁን በሶስት ቀን እንዴት በሶስተት ሀገባ ላይ ትለኛለህ ይላል። እዚህ ጋር ደግሞ የኪራ አባትን ወደ ባለቤቱ አስቱ ጋር ስልክ ደውሎ አስቶ አታልቅሺ፣ ሁሉም ነገር ፈጣሪ ያለው ነው የሚሆነው ልጅሽንም በቅርቡ እንድረዋለን፣ አታልቅሺ ብለዋል። ከዛ በኋላ ሰርጉ እንደዚህ ያፈጠኑት እንግዲህ የኪራይ እናት ስለታመመች ነው። በዚህ ምክንያት እንዳያጡ አስፈልግ ፈርተው ነው እንግዲህ ሰርጋቸው ያፈጠኑት ማለት ነው። የዛሬ የነበረን ቆይታ በዚህ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። መልካም ጊዜ ሆንላችሁ። ሀገራችን ሰላም፣ ፍቅር፣ አንድነት ያደርግልን። እንግዲህ ይህንን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁሉ በተስናንተ ጠይቃለን። በሰላማ።